አሰለም አለይኩም ወራህመቱላሂ ወበረካቱህ ድና የተከበሯችሁ ውድ ፋሚሊዎች እንዴናችሁ? ደህና ናችሁ ወይ? የአቲካ አፕ ቤተሰቦች እንዴናችሁ? ላይ ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ለናንተም ብያለው። ውድ ሀገሬ ልጆች በያላችሁበት ሁላችሁም ሰላማችሁ ይብዛ ኢንሻአላህ። ሰብስክራይብ እንኳን ደህና መጣችሁ ወደ ቻናሌ። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ዛሬ እንግዲህ ከነዲስቱ ነው የመጣውላችሁ ከነዲስቱ ነው የመጣሁት ማለት ነው። ሀባይቤ ያው እንደምታዩት እንግዲህ እንጀራው ዋው ማሻላ በጣም ነው የሚያምረው። ቃሪያው አያስጎመዥም? አልጎመዣቸውም ምስር ወጥ ነው በነገራችን ላይ ቀይ ምስር። ያው ዳቦም አለ እና ማለት ነው እንግዲህ ምራቃችሁን እንደዋጣችሁ አልጠራጠርም። እንጀራ ያማራችሁ ማለት ነው። ሰው እንጀራ እንግዲህ ያው እንጀራ ሁልጊዜም አዲስ አዲስ ነው በነገራችን ላይ አይጠገብም። የዛ ሀገር ሩዝ በሉት አደለ፣ የኛ ሀገር እንጀራ ወት ዳቦ ደግሞ ሲያምር እና ማለት ነው። ያው ሰው ባለው ነው ትላላችሁ። ሰው ባለው ነው እና ሳህን የለንም። የወጥ ማቅረቢያ ከነ ድስቱ ነው ያቀረብነው እንግዲህ ምንም ማድረግ አይቻልም። እና ይሄንን ቆንጆ የሆነ እንጀራ አብረን እንብላላችኋለሁ። ይሄ አባይቤ ህይወት ሲያምር ቃሪያው ራሱ ማለት ነው በጣም ነው ደስ የሚል። ወይ ኮርሽም እያረጋችሁ ኑ ብሉ፣ ጋብዣችኋለሁ ማለት ነው። እና ሀባዬ በአበረታቱኝ ላይክ አድርጉ ሸር አድርጉ ለምንድነው ላይክ የማታደርጉት ቪዲዮ ማለት ነው አይታችሁ ላይክ አድርጋችሁ ለምንድነው የማትሄዱት ላይክ አድርጉኝ እሺ ሀባዬ እና ዛሬ በጣም ሀይለኛ ንፋስ አለ ሰፈራችን አካባቢ ሰፈራችን ውስጥ በጣም ሀይለኛ ንፋስ አለ እንግዲህ ሰፈሩን ማስጎበኛችኋለሁ ማለት ነው ሀባዬ መልከቱ፣ ዳቦ አልቆረስም አለ። በድስት ነው የተጋገረው። የድስት ዳቦ ነው ማለት ነው። እና ጉልበት ይጠይቃሉት። እንደምታዩት ቢላዋው ትንሽ ስለት የለውም፣ እና ያልቆረስም አለ።